ለመዳን አምስት ነገር ያስፈልጋችኋል ስንት ነገር ያስፈልጋችኋል? አምስት ነገር መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ ምን አድርጉ አልኳችሁ ንስሐ ግቡ አንድ ሰው ንስሐ ከገባ በነፍሱ ይድናል በነፍሱ ይፈወሳል ከእግዚአብሔር ጋር ይታረቃል ንስሐ የገባ ሰው አስቀድሞ የሚድነው በነፍሱ ነው። በነፍሱ ደግሞ ከዳነ በስጋው መዳን እጅግ በጣም ቀላል ነው። ብዙዎቻችን መዳን የምንፈልገው በስጋችን ነው። ለነፍሳችን ጊዜና ሰዓት የለንም። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ንስሐ ስትገቡ አደለም እናንተ በእግዚአብሔር ፊት ቅዱስ ቅዱስ እያሉ የሚያመሰግኑት ቅዱሳን መላእክት ይደሰታሉ። ቅዱሳን መላእክት ሐሴት ያደርጋሉ። ስለዚህ ንስሐ ገባችሁ ማለት በነፍሳችሁም በሥጋችሁም ትድናላችሁ። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም የሚናዘዛት የሚተዋት ግን ምሕረትን ያገኛል ይላል። ኃጢአቱን የሚተው የሚናዘዝ የእግዚአብሔርን ምሕረት ያገኛል ወይም ደግሞ እግዚአብሔር ያድነዋል ይፈውሰዋል ማለት ነው። ስለዚህ መፈወስ ከፈለጋችሁ የእግዚአብሔርን ምሕረት ከፈለጋችሁ ንስሐ ግቡ። በዚህ በትንቢተ ሕዝቅኤል በምራፍ በምዕራፍ 18 ቁጥር 30 ላይ የብዙዎቻችን ችግር የሆነውን ቃል እግዚአብሔር ልንገራችሁ። ኃጢአታችሁ በሉ እስኪ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአት ምን እንዳይሆንባችሁ እንቅፋት እንዳይሆንባችሁ። ኃጢአት ንስሐ አለመግባት ለድነት ትልቅ እንቅፋት ነው። ስለዚህ የራሳችን ኃጢአት ለራሳችን ድህነት ለራሳችን ፈውስ እንቅፋት እንዳይሆንብን ንስሐ እንግባ። ሁለተኛው ጸልዩ። ምን አልኳችሁ? ጸልዩ። ጸልዩ ብቻ አይደለም ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ አምስት ቁጥር 17 ላይ ሳታቋርጡ ጸልዩ አለ። ምን ሳታደርጉ? ሳታቋርጡ ጠዋትና ማታ ባላችሁ ጊዜና ሰዓት ጸሎትን ሳታቋርጡ ሳትተዉ በርትታችሁ ጸልዩ። የምትጸሉ ከሆነ እግዚአብሔር ይሰማችኋል። የምትጸሉ ከሆነ ክፉ መንፈስ ይርቃችኋል። የምትጸሉ ከሆነ መንፈስ ቅዱስ ይቀርባችኋል። የምትጸሉ ከሆነ እግዚአብሔር የምሕረት እጁን ይልክላችኋል። ስለዚህ ጸልዩ። ቅዱስ ማቴዎስ በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ መንፈስ ተዘጋጅቷል፣ ስጋ ግን ደካማ ነው ይላል። ወደ ፈተና እንዳትገቡ ምን አድርጉና ጸልዩ? ጸልዩ ነው ወይስ ትጉና ጸልዩ? ትጉና ጸልዩ። ትጉና ጸልዩ ማለት ጠዋትና ማታ ለጸሎት ጊዜና ሰዓት ሰጥተን ለአምልኮት ጊዜ አመቻችተን ሳናቋርጥ በትጋት መጸለይ ነው። ጸልዩ አይደለም የተባልነው፣ ትጉና ጸልዩ። ችግሩ ደግሞ ተክተን እንዳንጸልይ እራሱ እዛው ላይ ይናገራል። ስጋ ደካማ ነው፣ መንፈሳችን ግን ለመጸለይ ይሻል ይፈልጋል። ብዙዎቻችሁ ማታ ለመጸለይ መንፈሳዊ ሞራል ያድርባቸዋል፣ ሲመሽ ግን ጸሎቱን ትተዋላችሁ። ጠዋት ለመጸለይ ትፈልጋላችሁ፣ መንፈሳዊ ሞራል አላችሁ፣ ሰዓት ትጸልዩ፣ ከቤታችሁ ውልቅ ብላችሁ ትወጣላችሁ። እኔ ብዙ ጊዜ የምናገረው አንድ ነገር አለ። ጊዜ የለኝም አይመቸኝም፣ እንደው የተጣበበ ጊዜ ነው ያለኝ የምትሉ ሰዎች እንደው በመብርሃን አደራ ነው ምላችሁ። ብታጡ ብታጡ ለሁለት ጸሎት ጊዜ አትጡ። ለስንት አልኳችሁ? ለሁለት ጊዜ የሌላችሁ ሰዎች ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ ቅድስት ሆይ ለምኝልን ብላችሁ እናታችሁን ድንግል ማርያምን ተማጽናችሁ ተኙ። ውዳሴ ማርያም የሚጸልይ እመቤታችን ትሰማዋለች። ውዳሴ ማርያም የሚጸልይ ከእመቤታችን በምልጇ የሚያጣው ነገር የለም። ስለዚህ እመቤታችንን በውዳሴ ማርያም ያዙ። ዛሬ እኛ በቀን አንድ ጊዜ ውዳሴ ማርያም ለመጸለይ እመቤታችንን ለማመስገን ቅድስት ሆይ ለምኝልን ለማለት ጊዜ የለንም። እነ ቅዱስ ኤፍሬም እመቤታችንን በቀን 64 ጊዜ ነበረ የሚያመሰግኗት። ስንት ጊዜ አልኳችሁ? 64 በቀን አንድ ጊዜ ውዳሴ ማርያም የማንጸልይ ሰዎች እመቤታችን በቅዱስ ኤፍሬም ዓይን ካየችን ስለ እውነት በፊቷ ከገለባ ይልቅ እንቀላለን፣ ፍሬ ቢስ እንሆናለን። እመቤታችንን ያዟት ዝም ብሎ እመቤታችንን እወድሻለሁ፣ አከብርሻለሁ፣ የአምላክ እናት ነሽ እያሉ መጥራት ሳይሆን እንደ አባቶቻችን ውዳሴ ማርያም እያደረሳችሁ ጥሯት። ሌላው ጊዜን የላችሁ እነው። ነገ ብትሞቱ ለፍርድ የምትቆሙት ሥላሴ ፊት ነው። ስለዚህ ጊዜ ከሌላችሁ ቢያንስ ጠዋት ሰይፈ ሥላሴን ጸልያችሁ ውጡ። ምን ጸልያችሁ ውጡ? ሰይፈ ሥላሴ ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱት፣ መቅድሙን አንብቡት። አጥር ጥሶ ድንበር አፍርሶ የሚመጣውን ጠላት አጋይስታለም ሥላሴ ያርቁለታል። ዛሬ ስለማንጸልይ ነው ሕይወታችን ሁሉ የተመሰቃቀለው። በክፉ መንፈስ ግራ የተጋባ ነው። ሰይፈ ስላሴን የምትጸልዩ ሰዎች ልብ ብላችሁ አዳምጦኝ፣ መተት እሱ ላይ ሰራም ቢሰራም ይፈታለታል ቢታደስበትም ይርቅለታል። ስላሴን የያዘ ሰው ምንም አይሆንም። አባ ሰባት ለአብ የተባሉ የጎንደር ጻድቅ ይሄንን መጽሐፍ ሲጸልዩት ለመጀመሪያ ጊዜ ደርሰውት መጽሐፉን ሲያነቡት በጣም ይገርማቸዋል። ሰይፈ ስላሴን ሲጸልዩ አጋንንት አይኑ ሲፈርጥ ወገቡ ሲቆመጥ አይተው፣ ይሄማ ምን ጸሎት ነው? ይህ ሥላሴ ሰይፍ ነው እንጂ አሉት። በዛው ሰይፈ ሥላሴ ተባለ። ስለዚህ ከላይ ሥላሴን ከታች እመቤታችንን ከያዛችሁ ምን ትሆናላችሁ? ምንም። ግን የተቸገርነው ይሄንን ሳናድርግ ቀርተን ነው። ለሥላሴ ጊዜ አጣን። ለድንግል ማርያም ጊዜ አጣን። ለጸሎት ጊዜ አጣን። ችግራችን፣ ፈተናችን፣ መከራችን በዛብን። ስለዚህ ጊዜ ሌላችሁ ሰዎች ይሄንን አድርጉ። የበረታችሁ አርጋኖንን ብዙ ጊዜ አባታችን መልአከ መንክራት አስተምረዋል። አርጋኖን በማይታወቅበት ከ20 ከ30 ዓመት በፊት ምናልባት በገዳም ያሉ አባቶች ብቻ በሚጸልዩበት ዘመን አርጋኖንን ጸልዩ እያሉ አስተምረዋል። የእሳቸውን ትምህርት ሰምተው ከእመቤታችን ጋር ተወዳጅተው ከእመቤታችን ብዙ ነገር ያተረፉ ሰዎች አሉ። ዛሬም አርጋኖንን ጸልዩ፣ ሰይፈ መለኮትን ጸልዩ፣ ዳዊት ጸልዩ። የበረታችሁ ሰዎች ቅዱሳን መላእክ ጻድቃን ሰማዕታትንም ተማጸኗቸው። ለምሳሌ ዛሬ ሊቀ መልአኩ ቅዱስ ሩፋኤል ነው አደለ? በዚህ ቀን የበረታችሁ ሰዎች ድርሳኑን መጸለይ ካልሆነላችሁ፣ ከቤት ስትወጡ የቅዱስ ሩፋኤልን መልኩን ጸልዩት። የቅዱስ ሩፋኤልን መልክ የሚጸልይ የቅዱስ ሩፋኤልን መላካዊ እርዳታ ያገኛል። ቅዱስ ሩፋኤል ይቆምለታል፣ ክፉ መንፈስን ያሳድድለታል። የእነ ቅዱስ ሚካኤልን የሌሎቹንም እንደዚህ እያደረጋችሁ ጸሉ ሶስተኛ ስገዱ ምን አድርጉ ስገዱ አባታችን ከአርባ ዓመት በላይ ስለ አምልኮት ስግደት ሲያስተምሮ ምንድን ነው ደግሞ የአምልኮት ስግደት እንዲህ አይነት ስግደት አለ እንዴ እየተባለ ብዙ ውዝግብ በተነሳበት ጊዜ እሳቸው የአምልኮት ስግደት እያስተማሩ ዛሬ እንድትሰግዱ አደርጓቸዋል በእርግጥ ቤተ ክርስቲያንም ስገዱ ትላለች ነገር ግን ጠዋት ማታ ልክ ጸሎት እንደምትጸልዩት ሁሉ እየሰገዳችሁ ጉልበታችሁን ወዛችሁን መስዋዕት አድርጋችሁ አቅርቡ እያሉ ብዙ ዓመት አስተምሯል ስለዚህ የበረታችሁ ስገዱ ነቢይ የእግዚአብሔር ቅዱስ ዳዊት በመዝሙር 96 ቁጥር 9 ላይ በቅድስናው ስፍራ በሉ እስኪ በቅድስናው ስፍራ ለእግዚአብሔር ስገዱ ለማን ስገዱ ለእግዚአብሔር። የቅድስና ስፍራ የተባለው ቤተ ክርስቲያን ነው። የቅድስና ስፍራ የተባለው ቤታች ውስጥ ያለው የጸሎት ቦታችሁ ነው። እዛ ቦታ ላይ ስገዱ። በነገራችን ላይ ስግደት ቀላል ነገር እንዳይመስላችሁ። የሚሰግድ ሰው ጉልበቱን፣ ወዙን፣ ድካሙን ለእግዚአብሔር መሥዋዕት አድርጎ ነው የሚያቀርበው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን በእውነት በሰው ሕሊና በሰው ልቦና ሊታሰብ የማይችለውን አይደለም ለማሰብ ለመቁጠር እንኳን የሚከብደውን ስግደት ሲሰግዱ እናያለን። እንደው ለምሳሌ ልንገራችሁ፣ ብዙ ጊዜ እንደ ምሳሌ የምጠቀማቸውን አቡነ ስትንፋሰ ክርስቶስን ተመልከቱ። ገድላቸውን ስትመለከቱ አቡነ ስትንፋሰ ክርስቶስ በየቀኑ ዘጠና ሺህ ይሰግዱ ነበር ይላል። ስንት ይሰግዱ ነበር? ዘጠና ሺህ። ዛሬ እኛ ዘጠና ለመስገድ ጉልበትና አቅም አጥተናል። ዘጠና ጊዜ ወድቆ ለመነሳት መንፈሳዊ ኃይልና ሞራል የለንም። አቡነ ክርስቶስ በቀን በቀን ዘጠና ዘጠና ሺህ ስግደት ይሰግዱ ነበር። አንድ ሰው አቡነ ክርስቶስ በየቀኑ 90 ሺህ የሚሰግደው ስግደት እንደው ዘጠና ሺህ ሊስገድ ካለ ስንት ጊዜ ይፈጅበታል የሚለውን ቀና ሊሳብ ልስጣችሁ። ይህንን ብታደርጉ ያ ክርስቶስን ይህ ስግደት በረከት ታገኛላችሁ። ለምሳሌ አንድ ሰው እንደው የበረታ የጎበዘ ሰው በቀን 250 ሰገደንብ ስንታልኳችሁ? 250 250 በየቀኑ ቢሰግድ በአንድ ወር ውስጥ ስንት ቀን አለ? 30 ቀን 250 ሲባዛ በሰላሳ ስንት ይመጣል? ስልክ አላችሁ እዛ ላይ ማየት ትችላላችሁ። 7500 ይመጣል። ስለዚህ በየቀኑ 250 የምትሰግዶ ከሆነ በየቀኑ 250 ጊዜ ሰግዳችሁ አጋንቱን የምትቀጠቅጡ ከሆነ በአንድ ወር ውስጥ 7500 ጊዜ ትሰግዳላችሁ። በአንድ አመት ውስጥ ስንት ወር አለ? ስንት ወር አለ? 12 7500 ሲባዛ በ12፣ ዘጠና ሺ ይመጣል። አሁን እናንተ 90000 ልስገድ ብትሉ ስንት ዓመት ይፈጅባቸዋል? አንድ አመት እኛ ዘጠና ሺህ ለመስገድ አንድ አመት ይፈጅብናል። አቡነ ስንፋሰ ክርስቶስ ዘጠና ሺህ ለመስገድ ስንት ቀን ይፈጅባቸዋል? አንድ አያቹ አይደል? ልዩነታችንን አያቹ አይደል? ባዶነታችንን። ስለዚህ በቅድስናው ስፍራ እንዳቅማችሁ ስገዱ። አራተኛው ብዙ ጊዜ የሚናገሩት እሳቸው አሉ፣ ቀጥቅጡ ይላሉ። በመቁጠሪያ ቀጥቅጡ። አሁን ምን አይነት ትምህርት እንደመጣ አላቅም። የኛ የምንላቸው ትልልቅ ቦታ ላይ ያሉት እንዴት አድርጎ መቁጠሪያን እንደጠሉት አላውቅም። እስከ የትኛውንም ገድለ ቅዱሳን ተመልከቱ፣ የቅዱሳንንም ስዕል ተመልከቱ። ብዙ ቅዱሳኖች በአንድ እጃቸው መስቀል በአንድ እጃቸው መቁጠሪያ ወይም በአንድ እጃቸው ወንጌል ወይም ደግሞ በአንድ እጃቸው መቁጠሪያ ይዘው ታያላችሁ። በዛ አንድም እግዚኦታውን እያደረሱ እግዚአብሔርን ያመሰግኑበታል። አንድም ደግሞ ሰውነታቸውን ቸብ ቸብ እያደረጉ የክርስቶስን ሕማም ሥቃይ እያሰቡ ክፉ መንፈስን ይቀጠቅጡበታል። እኔ ብዙ ጊዜ እላችኋለሁ እንዶ ሚሉትን አትስሙ። መቁጠሪያ አያስፈልግም አትቀጥቅጡ፣ እሺ? አትቀጥቅጡ፣ ተውት። ግን እንዶ ቢያንስ በመቁጠሪያ የክርስቶስን ሕማም ሥቃይ እያሰባችሁ ራሳችሁን ብትገርፉ የክርስቶስን የሕማሙን በረከት ታገኛላችሁ። አታገኙ? ታገኛላችሁ። ተው፣ ሌላ ይቅር። የክርስቶስን እንኳን ህማም እያሰባችሁ እስኪ ራሳችሁን ግረፉ። ከዛ በኋላ የመንፈሱ ጉዳይ ራሱ መድኃኔዓለም ያውቃል። ብዙ ቅዱሳን የክርስቶስን ህማም ሥቃይ እያሰቡ ራሳቸውን በአቆጣሮ ይገርፉ ነበር ይላል። አቡነ መባፅዮን አቡነ ተክለ ሐዋርያት የሚባሉ እነዚህ ሁለቱ ቅዱሳን አባቶቻችን ስለ ክርስቶስ ህማምና ስቃይ ብለው ራሳቸውን በመቁጠሪያ አይደለም አንጥረኛ ቤት ሄደው የብረት ሰንሰለት አሰርተው ራሳቸውን ይገርፉ ነበር ይላል ገድሎ ቅዱሳን። አባቶቻችን በብረት ሰንሰለት ራሳቸውን ይገርፋሉ። የአሁኖቹ የኛ ደግሞ መቁጠር አያስፈልግም አትቀጥቅጡ ይላሉ። ይሄ ትምህርት እንግዳ ትምህርት እኳ አደለም። ራሳችሁን ቀጥቅጡ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 7 ላይ በመገለጥ ታላቅነት እንዳልታበይ የሥጋ ሞጋ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛለን። ምን ያደርገኛለን? የሚጎስመኝ ታዲያ። የሚጎስማችሁን እናንተ በመቁጠሪያ አትጎስሙ። በመቁጠሪያ መጎሰም ኃጢአት ነው? ኃጢአት አይደለም። እንዲህ እያሉ ነው የምትጠቀሙበትን፣ አጋንንትን ድል የምታረጉበትን፣ ከሕይወታችሁ የምታርቁበትን መንፈሳዊ የጦር ዕቃ የሚያጥላሉት፣ እንዴት አይነት አለመታደል እንደሆነ አላውቅም። ስለዚህ መዳን የምትፈልጉ ሰዎች ቀጥቅጡ። ሌላው አምስተኛ ምነግራችሁ መዳን ከፈለጋችሁ የክርስቶስን ቅዱስ ስጋውንና ክቡር ደሙን ተቀበሉ። ብዙ ጊዜ የሚናገሩት የሚያስተምሩት ይሄንን እያደረጋችሁ በነፍሳችሁ ዳኑ፣ ከዛ በስጋም ትድናላችሁ። መንፈሱ ይጋለጣል። እናንተ እዛ ጨርሳችሁ ትመጣላችሁ። እዚህ ሲመጣ አገልግሎቱ ስራው ለሳቸውም ለኛም ይቀለናል። ቅዱስ ስጋውን ክቡር ደሙን ተቀበሉ። ቤተክርስቲያንም አሰሮ ዝክርም ዘክሮ ዶችንም ምርዶ የትኛውንም የጽርቅ ስራ ስሩ። የዚህ ሁሉ የመንፈሳዊ በረከት ማሰሪያው ቅዱስ ስጋውና ክብሩ ደሙ ነው። ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 6 ቁጥር 54 እስከ 56 ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቁጥር 56 ላይ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እርሱ በኔ ይኖራል ይላል። ስጋው ደግሞ ስትቀበሉ ክርስቶስ በእናንተ ውስጥ ይኖራል። እናንተ ደሞ በማን ውስጥ እኖራላችሁ? በክርስቶስ ውስጥ። ክርስቶስ ከን በእናንተ ውስጥ ካደረ ጸጋ መለኮት እናንተ ውስጥ ካደረ ክፉ መንፈስን ያረቃል፣ ነፍሳችሁ ትድናለች፣ ዘላለማዊ ሕይወትን ትወርሳላችሁ። መዳን የምትፈልጉ ሰዎች ንስሐ ግቦ፣ ጸልዮ፣ ስገዶ፣ ቀጥቅጦ ቅዱስ ቁርባን ተቀበሎ። ይህንን ካደረጋችሁ በነፍሳችሁም በስጋችሁም ትድናላችሁ፣ ትፈወሳላችሁ። እግዚአብሔር አምላካችን ፈውሱን፣ ድነቱን፣ ምረቱን ይላክልን።